አንጀሉ ትንሽ ስለተምታታ ቢሆን ከነሱ ላይ ይችላል፣ ምናልባት እንድታስረዳኝ ነው። ከቻልኩ አንተ እንጠይቀህ። እሺ እሺ፣ ሮ እሺ፣ ማለት እንትን ሲል ማለት አሁን አንተ ይገባህን? አንተ የተረዳው እንድትነግረ እንድረዳ ነው። እሺ እንፍጠር ሲል ምን ማለት ፈልጎ ነው? አንተ የተረዳው አንተ ምታቆም ብቻ ነገር በመልካችን በአምሳላችን እንፍጠር ሲል እዚህ ጋር ሌላ አካል አለ፣ አብሮት የሚፈጠር ነው ከአንድ ከእግዚአብሔር ውጪ። ምክንያቱም እኔ ሁለቱ እየተመሳሰሉ እንውረድ እና እንፍጠር ሲሆን ለእኔ ሁለቱም አንድ ነው፣ እኔ የተረዳሁት ማለት ነው። አንተ እንዴት ታየከው? እንዴት ተረዳከው? ሚስ ላይ እሺ፣ እሺ፣ ሰምቻ ያለው ሮሃማ እሺ ምንድነው ሮሃማ ዘፍጥረት አንድ ሀያ ስድስት እና ዘፍጥረት 11 ላይ ያለው ልዩነትና እንፍጠር የሚለው ሐሳብ ላይ ነው አይደለ እንትኑ ምናልባት በመሀል ተቋርጠሽብኛል መሰለኝ ያልሰማሁት ነገር ካለ ዘፍጥረት አንድ ሀያ ስድስት ነው። ሶሪ ጥቅሱን አልያዝኩትም አላቆም፣ ግን ቃሉ የሚለው አንድ ሀያ ስድስት እና አስራ አንድ ሰባት ሁለቱም ሌተስ ሌተስ ነው የሚለው በእንግሊዝኛው ሁለቱም ሌ- ሌ- አስብ ነው ሚ እሺ፣ መልካም ምንድን ነው ሮሃማ መሰለሽ አሁን ያነበብንበት ክፍል ላይ ኑ እንውረድ ነው የሚለው። ኑ እንውረድ ነው የሚለው ክፍሉ ኑ እንውረድ እና ኑ እንውረድ ባይሁ ደግሞ ማነው? እግዚአብሔር ነው። እዚህ ክፍል ላይ በዘፍጥረት 11 ቁጥር አምስት ላይ ወረደ ከተባለው እግዚአብሔር ውጪ ሌላ እግዚአብሔር የለም። ይህ እግዚአብሔር ግን ምንድን ነው ኑ እንውረድ ብሎ ደግሞ የጠራቸዋሉ። ስለዚህ እነዚህ ኑ ተብሎ የሚጠሩት አካላት እግዚአብሔር ያልሆኑ ከእግዚአብሔር ውጭ የሆኑ ግን አካላቶች ናቸው። እግዚአብሔር ያልሆኑ ከእግዚአብሔር ውጭ የሆኑ አካላት ኑ መባል የሚችሉ ደግሞ አሉ። ለምሳሌ አሁን እኛም ብንሆን ኑ መባል የምንችል አካላት ነን። መላእክቶችም ኑ መባል የሚችሉ አካላቶች ናቸው። እዚህ ክፍል ላይ የምናውቀው አንድ ነገር ብቻ ነው፣ ተናጋሪው ኑ እያለ የሚጠራው ተጣሪው እግዚአብሔር መሆኑን መጽሐፉ ይነግረናል። ከዛ ደግሞ ይሄ እግዚአብሔር ደግሞ ኑ ብሎ የሚጠራቸው አካላቶች አሉ። መቶ ፐርሰንት እርግጠኛ ሆነን ግን የምንናገረው ነገር ምንድን ነው? ኑ ተብሎ የሚጠሩት አካላቶች ከጠሪው ኑ እያለ ከሚጠራው እግዚአብሔር ጋር አንድ አይነት የሆኑ እግዚአብሔር ሊሆኑ አይችሉ፣ ምክንያቱም ኑ ባዩ ራሱ እግዚአብሔር ተብሏላ። ስለዚህ ይሄ በዚህ መልኩ ነው ኑ እያለ የሚጠራው ዘፍጥረት አንድ ሀያ ስድስት ላይ እኛ አስተያየት እንስጥ ከይቅርታ ጋር ከመሄድ በፊት የእሷ ጥያቄ ነው ብዬ ቀጥል የእሷ ጥያቄ ነው ብዬ ነው አዳምዬ እናወራለን ችግር የለውም ያው ጊዜ ወስደን በደንብ እናያለን አሁን ዘፍጥረት አንድ ሀያ ስድስት ላይ ምናልባት መጽሐፍ ቅዱስ ይዘሻል ሮሃማ አላስኩም እሺ፣ ሜቢ እንትን በካሜራ ላይ ማሳየት እችላለሁ ምናልባት ከፈቀደልኝ አዳም። ምናልባት አላቅ አዳም በትልቁ። እሺ፣ ቴንክዩ አዳም። ዘፍጥረት አንድ ስድስት ክፍሉን ላውጣው። ኦኬ ካሜራ ይታይሻል፣ ሮሃማ? ይታይኛል። ዘፍጥረት አንድ ሀያ ስድስት ላይ ምንድን ነው የሚለው? እግዚአብሔርም አለ ይላል። ከዛው ላይ እዚች ጋ ያለችዋ ምልክት ትታይሻለች? ሁለት ነጥብ ሆነ ሰረዝ ከዛው ላይ እንትኑ በትልቁ መሆን ከቻለ ኦኬ ጥሩ። እዚህ ጋር ነጥቧ ከታየችሽ እቺ ሁለት ነጥብ ሆና ሰረዝ ከታየችሽ እቺ ጽሑፍ ላይ ንግግር ሲጀምር የምትጻፍ ጽሑፍ ናት፣ ምልክት ናት። የያዝከው ሹል ነገር ስለሚመስል እንትን እንበል ሌላ ነገር ኦኬ ኦኬ፣ በእጅ ለማሳየት ልሞክር ክፍሉ ላይ ይቺ ምልክት ካየሻት፣ ይቺ ምልክት ሁለት ነጥብ ተደርጋ ሰረዝ ያለቻት ምልክት ምንድን ነው? ንግግር ንግግር ሲጻፍ ነው። እንደዛ የሚጻፈው ንግግር ሲጀምር እንደዚህ ይጻፋል። ክፍሉ ላይ እግዚአብሔርም አለ ይላል። ተናጋሪው ማነው? እግዚአብሔር ነው። እዚህ ጋር የሚናገረው እግዚአብሔር ውጪ ሌላ እግዚአብሔር የለም። እግዚአብሔር አንድ ነው። ይሄ እግዚአብሔር ግን አለ። ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠራለን የባሕር ዓሦችንና የሰማይ ወፎችን፣ እንስሳትንም ምድር ሁሉ፣ በምድር ሁሉ የሚንቀሳቀሱትን ሁሉ ይግዙ ይላል። እዚህ ክፍል ላይ ይህንን ነገር እየተናገረ ያለው ማን ነው? እግዚአብሔር ነው። አለ የተባለው እግዚአብሔር ነው። ይሄ አለ የተባለው እግዚአብሔር ግን በብዙ ቁጥር ተጠቅሟል። በብዙ ቁጥር ሰውን በመልካችን ብሏል፣ እንደ ምሳሌያችን ብሏል፣ እንፍጠር ብሏል። ስለዚህ ይሄ ክፍል ከአንድ በላይ አካላትን ነው ወይ የሚያሳየው ወይ የሚለውን ነገር እንመልከት ከአንድ በላይ አካላትን ነው የሚያሳየው ወይስ አንድ አካል ሆኖ ነው እንደዚህ እየተናገረ ያለው እግዚአብሔር ከአንድ በላይ ስለሆነ ነው ወይስ አንድ አካል የሚለውን እንመልከት ይሄንንና እዚህ ጋር ሰማያዊ ማድረግልሽን በትኩረት መመልከት ነው ይሄ ሁለቱን ሁለቱን አተኩረሽ መመልከት ነው ይሄ እግዚአብሔርም አለ ይላል ከዛ ይቺ ምልክታለች ይሄ የእግዚአብሔር ንግግር ነው እዚህ ድረስ ያለው ቁጥር 27 ደግሞ የእግዚአብሔር ንግግር አይደለም የእግዚአብሔር ተግባር ነው የተጻፈው የእግዚአብሔር ተግባር ደግሞ ሲጻፍ ምን ተብሎ ነው የተጻፈው? እግዚአብሔርም ሰውን በመልኩ ፈጠረ ነው የሚለው እግዚአብሔርም አለ አይል አለ አይል። የእግዚአብሔር ተግባር ነው፣ አክሽን ነው። ይሄ ደግሞ የእግዚአብሔር ንግግር ነው። አሁን እንደዚህ የተጻፈበት ምክንያት ምንድነው ብትይኝ፣ ዘፍጥረት 1፥26 የእግዚአብሔር ንግግር ስለሆነ ነው። ዘፍጥረት 1፥27 ደግሞ የእግዚአብሔር ተግባር ስለሆነ ነው እንደዚህ ተደርጎ የተጻፈው። ማስረጃ እሰጥሻለሁ። የእግዚአብሔር ንግግር በብዙ ቁጥር ተጽፏል። የእግዚአብሔር ተግባር ደግሞ በነጠላ ቁጥር ተደርጎ ነው የተቀመጠው። ለምሳሌ አንቺ አንቺና እኔ ምሳሌ ነው የምሰጥሽ። አንቺና እኔ አንድ የሆነ ነገር ሰራ ነው። ለምሳሌ አንድ ቤት፣ በእናትህ ደከመን እኮ አፍጥነው ፕሊስ፣ የምር እሺ። ይበቃኛል ሮሃማ፣ በቃ ወይ ፎሎ አድርገሽና እኔ ቤት አስረሻ አይ ቆይ አሁን እዚህ ጋር የለ የእግዚአብሔር ንግግር ነው። ከስር ደግሞ ተጓዱ ነው ብለኛል። ስለዚህ ራሱን እያከበረ ነው ወይ? ያክብሮት ነው ነው የምትለኝ? ያክብሮትም አላልኩም ምንም አላልኩም። ፎሎ አድርጌሻለሁ። አይደለም በለኝ ችግር የለውም እጠይቃለሁ። ምንም ያክብሮትንም ሰላ አላልኩም

አቤት፣ ይሰማል። ይቅርታ፣ ይሰማል። አይ አየዘ ሶሪ ስላቋረጥኩ፣ በዛ አየዘ እንድትመልስ ልኝ ፈልገው። አሁን እኔ የማውቀው በራሴ የማውቀው ለብቻ እግዚአብሔር አብ ለብቻው እግዚአብሔር እንደሚባል፣ ወልድ ለብቻው እግዚአብሔር መንፈስ ቅዱስ ለብቻው እግዚአብሔር እንደሚባል እንደ አገባቡ እንደዛ ተምሬያለሁኝ ማለት ነው። አሁን እናንተ ስትሉብኝ ይሄ ብትንትና አለና እችን ነገርም ወይ ከቶፒክ ከወጣዎቹ በኋላ ትነግረኛለን። የሆነ ነገር እንድትሉ መጀመሪያ ይህኛው እዚህ ጋር እሱ ያነሳው ነገር ስላለ እሱ ልናገርና ከዛ ወደ አንቺ እመጣለሁ። እና ኑ እንውረድ የሚለው ቦታ ላይ ኑ ካላቸው ከእሱ ውጭ መሆን አለባቸው ምናምን አለ። ኑ ካላቸው ከእነሱ ውጭ ለምን ለምን እንደዛ እንላለን? ኑ የሚለው ቋንቋ ኑ የሚለው ቃል ብዝሃነትን ያመለክታል እንጂ ከአንተ ውጭ መሆኑን አያመለክትም ከአንተ ውጭ መሆኑ አይደለም የሚያመለክተው፣ ሌላ ማንነቶች፣ ሌላ አካላት መሆናቸውን ነው የሚያመለክተው። ከሱ የተለዩ አካላቶችን መጣራቱን የሚያመለክት እንጂ ውጭ መሆኑ በቋንቋው እንኳን ተመርተ የሆነ ነገር በተለይ እኔ ደስ ይለኛል ማለት ለእኔ ስላልተረዳው ነው። ኑ ስላለ ከሱ ውጭ ናቸው እሱ ትክክል ነው። በማንነት ከሱ ውጭ ናቸው። በማንነት ከሱ የሚለዩ አካላት ናቸው። በማንነት ማለት በማንነት በአካል ደረጃ ከሱ የሚለዩ እሱ ሊሆን አይችልም። እሱ እሱ ራሱን ማለት ነው። ኑ ብሎ ሌላ አልችልም እኛም እያለ ያለው እሱ ነው። እሱ ራሱን ኑ ብሎ ሊጠራ አይችልም። ምንም በቃ ጥያቄ የለውም። እኛ እሱ ነው ደጋግመን እየተናገርን ያለ ነው። እሱ ራሱን ኑ ብሎ አልጠራም። ስለዚህ ከእሱ የተለዩ ሌሎት አካላቶች ሌላ ማንነት ያላቸው በማንነት ኑባዩ ማን እኮ ነው። ምን መሰለህ አዳም፣ የቋንቋው ህግ ምንድን ነው? አሁን አንተ የቋንቋው ህግ ብያለሁ ያለው እኔ እኮ የቋንቋ ህግ እኮ አለ። የቋንቋ ችግር የለብኝም። አንተም እንደማየው ከሆነ የቋንቋ ችግር የለብህም። እኔና አንተ ተስማምተናል እኮ። ብዙ አካላትን ክፍሉ ያሳያል። እግዚአብሔር ሊሆኑ አይችሉም ያልከው ለምንድን ነው? እኮ እኮ እግዚአብሔር አንድ ነዋ። ተናጋሪው ቆይ አይ ተናጋሪው ኑ የሚለው ኑ ባዩ ኑ ባዩ እግዚአብሔር አይደለም። ሌላ ከአካላቶች መካከል የአካል ብዝሀነት እንዳለ ያመለክታል። ኑ ሲል ሌላ አካላቶች እንጠራው የአካል ብዝሀነትን ያመለክታል። እኔም እኮ እሱን አምናለሁ እኮ እኔ እኮ ብዙ አካላት የሉ ካመንክ ታዲያ እነሱ ሌሎቹ እግዚአብሔር አለመሆናቸውን በምን አወቀ አንተ? ምክንያቱም ተናጋሪው እግዚአብሔር ነው። ከእሱ ውጭ ኑ ብሎ የሚጠራቸው እግዚአብሔር በአካል ሶስት ነው ብለን ስንናገር ለምሳሌ ተናጋሪው እግዚአብሔር ነው አይደለ? እኛ ኮ እግዚአብሔር ስንል እግዚአብሔር የተነጣጠለ ሶስት እግዚአብሔር አለ እያለን እኮ ካላልክ እኮ ተናጋሪው ማን ነው? እግዚአብሔር ተናገረ ማለት ግን ሌሎቹ አካላቶቹ እግዚአብሔር አይደሉም ማለት ድምዳሜ ላይ እንዴት ይደርሳል? እሱን አስረዳኝ ነው ያልኩት። ኑ እያለ የሚጠራው እኮ እግዚአብሔር ነዋ። መጻፉ አይደለም። ሌሎቹም አካላት እነሱ እግዚአብሔር አለመሆናቸውን በምን አወቅ ነው? እሺ። ስለዚህ እግዚአብሔር አለመሆናቸውን በምን አወቅ? እግዚአብሔር ናቸው ብለን እናስብ። ስለዚህ እግዚአብሔር ማንን ነው የሚጠራው? እግዚአብሔሮችን ነው የሚጠራው። እግዚአብሔር ከእግዚአብሔር ዘንድ

ተናጋሪው እግዚአብሔር ነው እዛ ክፍል ላይ ምክንያቱም እግዚአብሔር ሲናገር ምንድን ነው ያለው እዚህ ክፍሉ ላይ የሚለውን ኢንፎርሜሽን ብቻ ነው መቀበል ያለብን ክፍሉ ምንድን ነው እሺ ኑ እግዚአብሔር የአዳም የሰሩትን ከተማ ግንብ ለማየት ወረደ ማ እግዚአብሔር ወረደ እዚህ ክፍል ላይ ወረደ ከተባለው እግዚአብሔር ውጪ ሌላ እግዚአብሔር የለም ኑ ብሎ ግን ቁጥር ቁጥር ስምንት ላይ ቁጥር ስምንት ላይ ምንድን ነው የሚለው እሺ ምን ይላል ቁጥር ስምንት አንበ አንበቡ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። አራት ነጥብ እግዚአብሔርም ከዚያ በምድር ሁሉ በተናቸው ከተማይቱ መስራት ተዉ፣ ይላል ምን ምን፣ ኦኬ ሌሎቹ አካላቶች እዚህ ጋር ሊያደባልቁ የተላኩት ሌሎቹ አካላቶች የታሉ? እዚህ ጋር መጽሐፍ ቅዱስ ስናጠና እግዚአብሔር ሚልካቸው እግዚአብሔር ወረደ ሲባል እግዚአብሔር ሲወርድ ከእግዚአብሔር ጋር ስራ የሚሰሩ ሰው እነማን ናቸው ስትል፣ መላእክቶችን ትመለከታለ። መጽሐፍ ቅዱስ ላይ እንግዲህ ሰዶም ላይ ስትመለከትም እግዚአብሔር ወረደ ይልና ሰዶምን ያጠፉት ግን ምንድን ናቸው? መላእክቶች ናቸው። ግን ማን ያጠፋው ሲባል እግዚአብሔር አጠፋቸው ነው የሚባሉ። ግን እግዚአብሔር ሲሰራ በመላእክቶች ስለሚሰራ እግዚአብሔር ወረደ ይባላል። ወርደው የሚታዩት ግን መላእክቶች ናቸው። ገብቶ ዘፍጥረት 19 ብትመለከት ወርዶ ግን ሰደው ምን ያጠፋው ማለው መላእክቶች ናቸው። ዋና ነጥቡ ማ ዘፍጥረት 11 ላይ ኑ እንውረድ የሚለው ተናጋሪው እግዚአብሔር ከሆነ መውረድ የሚችሉት እግዚአብሔር ኑረድ ብሎ ሚያዛቸው ኑ ተብሎ የሚጠሩ እግዚአብሔር ሚያዛቸው አካላቶች ከእግዚአብሔር ውጭ ነው መሆን የሚችሉት። ማለት እግዚአብሔር ያልሆኑ እኮ ምንድን ነው ኮንክሉዥኔ፣ ምንድን ነው የምታወሩትን እሰማለሁ እዚህ ሆኜ። ግን ሀሳቤን ልጨርስ። እኔ ምንድን ነው እያልኩኝ ያለሁት ዘፍጥረት 11 ላይ ብዙ አካላት አሉ ወይ የሉም የሚለው እኔና እናንተ ልንጣላ አይገባም። ምክንያቱም እኔም ብዙ አካላት አሉ ብዬ ነው ማምነው። እናንተም ብዙ ከአንድ በላይ አካል አለ ብላችሁ ነው የምታምኑት። ይሄ ሊያጣላን አይገባም። ቋንቋ ነው ምት ቋንቋ ችግር በቃ በቃ። ስለዚህ በመካከላችን የቋንቋ ችግር አይደለም ያለው የእኛ ችግር ምንድን ነው፣ እግዚአብሔር ኑ የሚለው ቃል ብዙ አካላትን ያሳያል ወይ የሚል ነገር የተነሳው። አዎ እናንተም ያንን ነው የምታምኑት። እኔም ያንን ነው ማምነ እኔ ያልኩ ያለሁት ነገር ምንድን ነው ግን ኑ የሚለው እግዚአብሔር ነው ነው የሚለው መጽሐፉ እግዚአብሔር ኑ ብሎ የሚጠራቸው አካላት አሉ እግዚአብሔር ኑ ብሎ የሚጠራቸው አካላት አሉ ኑ እንውረድ ብሎ የሚጠራቸው አካላት አሉ ይሄ ኑ እንውረድ ብሎ የሚጠራው ግን ጠሪው ግን እግዚአብሔር ነው ነው የሚለው መጽሐፉ ይሄ ጠሪው እግዚአብሔር ደግሞ ወርዷል ከወረደ በኋላ ነው ደግሞ ኑ ብሎ የሚጠራው ወንድሜ አንጅሎ የምጠይቀው ዘፍጥረት አስራ አንድ ሰባትን ብዛህነትን ያሳያል አለ ተናጋሪው እግዚአብሔር ስለሆነ ብዝሃነትን ያሳያል እዛ ጋ ብሎ ጠቀሰ ዘፍጥረት አንድ ሀያ ስድስትም ተናጋሪው እግዚአብሔር ነው እንዲህ ይላል አንድ ሀያ ስድስት ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል ለዚህ እዚህ ጋ አሁን የተጠቀሰው እግዚአብሔርም አለ ሰውን እንደ መልካችን በምሳሌያችን እንፍጠር ነው የሚለው እንፍጠር ሲል ማንን ነው የሚጠቅሰው እዛ ጋር ተናጋሪው እግዚአብሔር ነው አይደለም? እየጠቀሰ ያለው ማንን ነው? ይሄንን ግለጽልኝ እስቲ ወንድማችን። እሺ እሺ አመሰግናለሁ። ምንድን ነው ምንድን ነው እንትን ነው ያንተ ማይክ ተዘጋ። ኦኬ ቴንኪዩ ምንድነው ነው ቅድምም ተናግሬው ነበረ። ዘፍጥረት 11 እና ዘፍጥረት 1 126 አይገናኝም። በጣም ማይገናኝ ነገር ነው። ዘፍጥረት 11 ላይ ኑ እንውረድ ይላል። ዘፍጥረት 126 ግን ኑ እንፍጠር አይልም። ኑ አይልም። ገብተዋል። እዚህ ኑ የሚለው ቃል ብዙ አካላት እንዳሉ ነው የሚያሳዩ። ዘፍጥረት 11 ላይ ከአንድ በላይ አካላት ያሳያሉ። ኑ የሚለው ተጣሪው እግዚአብሔር መሆኑን ያሳያል። ኑ ደግሞ ብሎ የሚጠራቸው አካላት እንዳሉ ያሳያል። አካላትን ያሳያል። አዎ ያሳያል። ግን ጠሪው ነው እግዚአብሔር ተብሎ የተጻፈው፣ ተጠሪዎቹ እግዚአብሔር ሊሆኑ አይችሉም። ለምን? ጠሪው እግዚአብሔር ስለተባለ ተጠሪ ደግሞ ከጠሪው ሌላ እግዚአብሔር ሊሆኑ ስለማይችሉ ነው። እኛ እያለን ያለ ነው ዘፍጥረት አንድ ሀያ ስድስት ላይ የአስራ አንድ ሰባት እኮ ተግባባን። ብዝሃነትን ያሳያል ብለህ እንትን አልክ። እዚህኛው ላይ ስንመጣ ነው አንድ ሀያ ስድስት ላይ ስንመጣ እንግዲህ እግዚአብሔር ነዋ ተናጋሪው እግዚአብሔር ተናጋሪ ከሆነ ልፍጠር አይደለም ብሎ የጀመረው እንትን እንፍጠር ብሎ ነው የጀመረው አይደለም ስለዚህ እንፍጠር ሲል ብዛህነትን ያሳይ የማያሳይ ከሆነ ምንን ለመግለጽ ነው እንፍጠር ብሎ የጀመረው ነው የኔ ጥያቄ ከአንደርስታንድ ካልክ ያ እሰምቻለሁ ወደዛ ላይ የመጣሁት ያንተ ጥያቄ ዘፍጥረት አንድ ሀያ ስድስት ነው ዘፍጥረት አንድ ሀያ ስድስት ላይ ግን ኑ አይልም እግዚአብሔርም አለ ብሎ የእግዚአብሔርን ንግግር አስቀምጦታል ዘፍጥረት 1 26 ላይ ዘፍጥረት 11 ላይ ግን እግዚአብሔርም አለ ብሎ ኑ የሚል ነገር አለው ጥሪ ያለው ኑ ብሎ የሚጠራው አካል አለ ዘፍጥረት 1 26 ላይ ግን ኑ እያለ የሚጠራው አካል የለም ክፍሉ ምንድነው እንፍጠር የሚለውስ እዛ ጋር እንግዲህ ከአንድ በላይ ፈጣሪዎች አሉ እያልከኝ ነው። በቃ እንዳምሻ ቀጥል፣ መድረቅ ነው። አዎ እንደዚህ ነው የሚሻለው። አየህ? አዎ ዘፍጥረት አንድ ሀያ ስድስት እግዚአብሔርም አለ ይላል። አሉ ቢል ልክንክ፣ አሉ ቢል እግዚአብሔርም አሉ፣ ሰውን በመልካችን እንደ ምሳሌአችን እንፍጠር ብትል ተናጋሪውም ብዙ ነው፣ መልኩም ብዙ ነው፣ ምሳሌውም ብዙ ነው፣ ፈጣሪውም ብዙ ነው። በዘፍጥረት አንድ ሀያ ስድስት ላይ የምንረዳው ምንድን ነው? ተናጋሪው አንድ ነው። እግዚአብሔርም አለ ነው። አንድ እግዚአብሔር አለ ነው። አሉቢ ልክ ነው። እግዚአብሔር አንድ ነው። እዚህ ጋር የምናገኘው ኢንፎርሜሽን አንድና አንድ ምንድን ነው? አንዱ እግዚአብሔር አለ ስለሚል አንድ አካል ነው። ይሄ አንድ አካል የሆነው እግዚአብሔር ግን በብዙ ቁጥር ግን ተጠቅሟል። ስለዚህ ውይይታችን የሚሆነው ለምን በብዙ ቁጥር ተጠቀመ የሚል ነው እንጂ እዚህ ጋራ ብዙ አካላትን ያሳያል የሚለው የመወያያ ርዕስ መሆን አይችልም። ምክንያቱም አለ ነው የሚለው ማ፣ እግዚአብሔር። ይሄ አንዱ እግዚአብሔር ምን አለ? ሰውም በመልካችን እንደምሳሌአችን እንፍጠር አለ። ስለዚህ አንዱ አካል በብዙ ቁጥር ሲጠቀም ተመልክተናል። እዚህ ክፍል ከመውጣት በፊት ስልኬ እንዳይዘጋብኝ፣ እንፍጠር ያለው ማንን ነው እዚህ ጋር መፍጠር የሚለው ማንንም አይደለም። ማንንም አይለም? አዎ፣ ማንንም አይደለም። ገብቷል። አይ እግዚአብሔር በመፍጠር ከአንድ በላይ ነው ካለ ደግሞ እዚህ ክፍል ላይ ብዙ ፈጣሪዎች አሉ ማለት ነው። በቃ ምንድነው የሚያጨቃጭቅ እዚህ ክፍል ላይ የአካል ብዝሃነትን አያሳይም ወይ ጥያቄውን ለምን፣ እነዚህ የአካል ብዛህነት መፍጠር የሚችሉ ፈጣሪዎች አሉ ወይ? ብዙ የሆኑ ፈጣሪዎች አሉ? አንድ መለኮት አለ። አዳም ሻ በጣም ይቅርታ። አይ አንጀሎ ቃውበናት